ሰራዊት መላ ታቦት የሚሉትን ጣውላ ማለት ነው። ያው ስሙን ስለተስማማንበት ነው የምንቀጥለው እንጂ ታቦት አይደለም። ይተን ጥርግርግ አድርገ ይሄንን ከልት በሙሉ ከምድሪቱ ላይ በቃ ማስወገድ በወንጀል ተጠርጣሪ ወይም ተከሳሽ አቶ ትዝታው ሳሙኤል ጉዳዩ የወንጀል ምርመራ ተደርጎ የምርመራ መዝገቡ፣ መብቱ ለሚፈቅድለት የሕግ ዘርፍ እንዲተላለፍልን ስለመጠየቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽፈት ቤት ያወጣው አስቸኳይ ሙሉ መግለጫ ተጠርጣሪ ተከሳሹ ነዋሪነቱን በውጭ ሀገር በማድረግ ሃይማኖትን ከሃይማኖት ግጭት ለመፍጠር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችን፣ በየደረጃው ያሉ አገልጋዮችን፣ የቤተክርስቲያኒቱ የበላይ ውሳኔ ሰጪ አካል የሆነውን ቅዱስ ሲኖዶስ እና ሊቃነ ጳጳሳትን ለማዋረድ፣ ለመስደብ እና የምእመኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶች እና ከአምስት ሺህ በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በመጠቀም አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብፁዓን አባቶች በየገዳማቱ ውስጥ የሚገኙ ገዳማውያን መነኮሳትና አገልጋዮችን ግብረ ሰዶማውያን ናቸው በማለት ሁለተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመተትና ጠንቋይ ቤት ናት በማለት ሶስተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት፣ የታሪክ፣ የገድላትና ድርሳናት መጻሕፍትን ድውያን መጻሕፍት ናቸው መጥፋት አለባቸው በማለት አራተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በቅድስና የምታከብራቸውና የምትዘክራቸውን ቅዱሳን አባቶች እና እናቶችን ጣዖታትና ጣዖት አምላኪ ብሎ በመሳደብ አምስተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቃል ኪዳን ታቦትን የማይጠቅም የሽንኩርት መክተፊያ ጣውላ ነው፣ መወገድ አለበት በማለት ስድስተኛ ሰማቷ ቅድስት አርሴማን የምድራችን ወረርሽኝ ናት በማለት በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍት ተሰብስበው መቃጠል አለባቸው፣ የመክተፊያ ታቦት መቃጠል ዲሞሊሽ መደረግ አለበት፣ ልንጸየፈው የሚገባ እርኩሰት ነው በማለት ሃይማኖትን በማንቋሸሽ የወንጀል ሕጉ አንቀጽ ስምንት ስድስት 782 482 ድንጋጌዎችን በመተላለፍ የሽብር አዋጅ ቁጥር 1176 ህዝባር 16 አንቀጽ 5 6 እና 8 ድንጋጌዎችን በመተላለፍና የጥላቻ ንግግርና ሐሰተኛ መረጃ ለመከላከል የወጣውን አዋጅ ቁጥር 1185 አንቀጽ 4 እና 5 እንዲሁም የኮምፒውተር ወንጀሎችን ለመደንገግ የወጣውን አዋጅ 958 ህዝባር 2008 አንቀጽ 13 ህዝባር 3 እና 14 የህግ ድንጋጌዎችን በመተላለፍ በፈጸመ ወንጀል ክቡር የወንጀል ምርመራ ጠቅላይ መምሪያው በግለሰቡ ላይ ተገቢውን የወንጀል ምርመራ በማጣራት የምርመራ መዝገቡን ስልጣን ላለው የአቃባቢ ህግ ዘርፍ እንዲተላለፍልን በቅድስት ቤተክርስቲያናችንም ስም እንጠይቃለን። ከመንፈሳዊ ሰላምታ ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት። ግልባጭ ለኢፌድሪ ፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክተሮች ዳይሬክተር አዲስ አበባ፣ ኢትዮጵያ። ትዝታው እንደምን አለ? ደህና እንዳሉም ክያየሁኝ ነው። ለማንኛውም አሁን በተናገርከው ነገር ብቻ ራሱ እንደው ስሙን በአንደበት ለመጥራት ብትደፍርም ብትሞክርም ምን ያህል ለክርስቶስ ጠላቱ እንደሆንክ፣ ፀረ ክርስቶስ እንደሆንክ ላሳየ ይችላሉ። ከመጽሐፍ ቅዱስ ፍቀድልኝ። ወዳጃችን ምንድን ነው ያልከን? ታቦት የሚለው ይፈለጣል አልክ። ሰው ታቦት ብለን የምንጠራው እኛ በኤርሲያናችን ውስጥ የጌታ ጠረጴዛ፣ ቅድስት ጠረጴዛ ወይም ደግሞ መሰዊያ እያልን የምንጠራው እንደሆነ ይታወቃል። ወደ ፕሮቴስታንቱ ስትሄዱ በተለይ በጴንጤ አዳራሾች ውስጥ የጌታ ጠረጴዛ ወይም መሰዊያ የለም። ስለዚህ ወዳጃችን እናንተ ጋር ያለሆንም ፍለጡት አለን። መጽሐፍ ቅዱስ ላይ ግን አለ ማስረጃ። በመጀመሪያ የቆሮንቶስ መልእክቱ ምዕራፍ 10 ቁጥር 21 ላይ ቅዱስ ጳውሎስ እንደዚህ ይላል፣ ከጌታ ማዕድ እና ከአጋንንት ማዕድ ልትካፈሉ አትችሉም ይላል። ሳይመልታኔስሊ ማለት ነው በተመዚህ ሰዓት ከጌታ ማዕድ እየተካፈል ከጋኔን ማዕድ መካፈል የለብም አይቻልም፣ እያለን ነው። የጌታ ማዕድ የሚለውን እንግሊዝኛውም ሎርድስ ቴብል ይለዋል። የጌታ ጠረጴዛ ማለት ነው። ይህም ቅዱስ ቁርባን የሚሰናዳበት ማለት ነው። ማዕድ የሚለው እዚህ ጋር አስረጃ ልስጥ ለቃሉ ኦኬ፣ ተቀበል። የመጽሐፍ ቅዱስ መዝገበ ቃላት ያውም በማን የተዘጋጀ? በመጽሐፍ ቅዱስ ማኅበር፣ የመጽሐፍ ቅዱስ ማኅበር የራሳቸው የፕሮቴስታንቶችም ጭምር ነው። ሰው ገጽ ሃምሳ አራት ላይ እንዲላል ስክሪን ላይ ተመልከቱ። ማዕድ ይልና የምግብ ጠረጴዛ ካለ በኋላ ዝቅ ብሎ ማርክ ያደረኩበትን ይዩ። ቅዱስ ቁርባን የሚሰናዳበት የጌታ ማዕድ ይባላል ይልና፣ የቱ ነው የሚጠቅሰው? አሁን የጠቀስንላችሁን አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21። ወዳጃችን ግን ምን ይላል? የጌታን ጠረጴዛ ሰንጥቁ ፍለጡ ብሎ ሲናገር እናያለን። ከዛ በኋላ የተነሱ የቤርሰና አባቶቻችንም ስለ መሰዊያው ስለ ጌታ ጠረጴዛ ብዙ የተናገሩት ነገር አለ። እንደነ ቅዱስ አግናጤዎስ ከራሱ ከቅዱስ ዮሐንስ ወንጌላዊ የተማረው ቅዱስ አግናጤዎስ አንድ መሰዊያ አለን እያለ ይናገራል። ቅዱስ ዮሐንስ አፈ ወርቅ ደግሞ ዮሐንስ ወንጌልን በተረጎሙ በተረጎሙበት ሆሜሊ ወይም ስብከቱ ላይ እንዲህ ብሎ ይናገራል። ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ስለ ስጋው ደግሞ ያስተማረበትን ይዝና ስለ ጌታ ስጋው ስጋና ደም እያስተማረ 46ኛው ሆሜሊ ላይ እንዲለን ስክሪናችሁን ለረዘን ርን ብል ል ብሎ ይናገራል። ምን ብሎ ይናገራል? እንግዲህ ከዛ ጠረጴዛ እንመለስ ይላል። በምን መልኩ እሳትን እንደሚተነፍሱ እንደሚያጋሱ፣ አንበሶች ለሰይጣን አስፈሪ ሆነን ከዛች ጠረጴዛ እንመለስ ይላል። በገራችን ላይ ክርስቲያን ወደ ቅዱስ ቁርባን ተጠግተን ቅዱስ ቁርባን ተካፍለን ማለት ነው ስንመለስ ምንም እንኳን ለስጋ ዓይን እንደዚህ የምንታይ ብንሆንም ለሰይጣን ግን የምንታየው ልክ እሳትን እንደሚተነፍሱ አንበሶች የምናስፈራውን ነው የምንወጣው። ሰው ከቅዱስ ቁርባን አንራቅ። የሴጣን ልጅ ግን ምን ይላል? ይህንን የጌታን ጠረጴዛ እንፍለጠው ይላል። ወዳጅ፣ አንተ ወደ ክርስቲያን ብትመለስ ለቤተ ክርስቲያን ጥቅሟ አንድ ብቻ ነው። ይህም ደስተዋ ነው። ለቤተ ክርስቲያን ቢከሰስ እንደ ፍርድ ቤት ብታቆሙት እንዲህ ብታደርጉ ብለው የሰሩ ሰዎችን ተመልክቻል። እውነት ለመናገር በግ ከነ ነፍሱ የቀበረ ጳጳስ እያለ እኔ ምን ሆኜ ነው መከሰሱ? ምን አድርጌ? እንግዲህ እንደሰማችሁት ነው ፓስተር ትዝታው የሚባለው ሰውዬ በግ ከነ ነፍሱ የቀበረ ጳጳስ እያለ ብሎ አሁንም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶችን መዘለፍ፣ መተቸት፣ መሳደብ ጀምሯል። እንግዲህ የተማመነውን ተማምኖ ነው አገር ቤትም የገባው። እውነት ወንጌል ሊሰብክ ነው ወይ ትዝታው የሚባለው ፓስተር አገር ቤት የገባው? እውነት እሱን ነው ከኋላ ያለውን ሚሽን ነው ማሰመቻል ያለብን። የሆነ ፕሮጀክት፣ የሆነ ሚሽን አስቦ ነው ሀገር ቤት የገባው ቤተ ክርስቲያንን በሆነ መንገድ አታክ ሊያደርግ እንደመጣ ነው እኔ አንደርስታ እንደማደርገው እኔ የሚገባኝ እንደዛ ነው። ከበስተጀርባው የሆነ ሚሽን ይዞ ነው የመጣውና ቤተ ክርስቲያን ላይ ያላችሁ አባቶች፣ የሕግ ክፍሎች እንደዚሁ፣ ምዕመናን፣ እንደዚሁም ቲክቶክ ላይ ያላችሁ ኦርቶዶክስያን ልንነቃ ይገባል። ፓስተር ትዝታው ሆኖ ምናምን የሚባለው ሰውዬ ለምን ገባ? እንደዚህ ደረቱን ገልብጦ ለምን ገባ? እውነት ኢየሱስ ክርስቶስን ሊሰብክ ነው? አይደለም። ከበስተጀርባው ይዞት የመጣው ትልቅ አጀንዳ አለና ጥንቃቄ አድርገን ነቅተን ቤተ ክርስቲያናችንን ልንጠብቅ ይገባል ብዬ ነው እኔ የምለው። ወደፊት እንመጣበታለን። ያው የተማመነውን ተማምኑ ነው። የሰማችሁትን ሌላው አሰሙ። ይህንንም ሌሎች ሰዎች እንዲደርሳቸው ሰብስክራይብ አድርጉት፣ ሼር አድርጉት፣ አዳርሱት። ተምራችሁ ሌላው አድርሱት።